ናብርሽ እና እነ ሩታ እነ ዳኒ እና ብዙ ነገር ለፍተውልኛል፣ ለኔ ብዙ ነገር አድርገውልኛል። ይህንን አካውንቴ ለመመለስ ማለት ነው። ነጋሽዬ ነማዘር በጣም የተጨነቁበት ምክንያት፣ በጣም የከፋቸው ምክንያት ነበረ። አዲስ አበባም የሄድኩት ያ ምክንያት ነው። ያን ነገር ያስኬደኝና አዲስ አበባ ያው የማይቀረጽ ቦታዎች አሉ። ያው እናንተም ውጪ የሆናችሁ ሰዎች ወይም ኢትዮጵያ ውስጥ ያላችሁ ሰዎች ልትረዱ እንችላላችሁ። በህግ የተከለከለ የማይቀረጽ ቦታ አለና እኛ ምንም ሳናቅ ቀጥታ ቪዲዮ እየቀረጽን ነበርና ያን ነገር እኛ ላይ ብዙ ጣጣ አምጥቶብናል። ብዙ ነገር ማለት አስራ አምስቱን ቀን ቪዲዮ እንዳለቅ ያው አካውንት ተይዞብኝ ነበር። ያው ቪዲዮ እንዳለቅ ተብዬ በማስጠንቀቂያ ነው የወጣሁት። ፖሊስ ጣቢያ እንደወጣሁኝ ብዙ ነገር ሞክሬ ነበር። ራሴንም እስካ ማጥፋት ድረስ ምናምን ለመሞከር እያሰብኩኝ ነበርና አራት ቀን ምናምን ከጣቢያ ትንሽ ተቀተኖተናልና አኩኩዶ በኖ በሕይወታችን ብዙ ነገሮች ይኖራሉ፣ ብዙ ነገሮች እናሳልፋለን። እና ይሄ ነገር ለእኔ ሲምፕል ነው፣ አዲስ ስለሆነብኝ ይሆናል። ትንሽ ነገር ሊያስፈራኝም ሊያስደነግጠኝም የቻለው ለእኔ አዲስ ነገር ስለሆነ ነው። እና ያው አንዳንዴ ፈተና ሲኖር ችግር ሲኖር ለበጎ ነው፣ ለበጎ ማሰብ ነው እና ሁሌም ችግር በመጣ ቁጥር ማማረር ምናምን የለብን። እኔ እንደዛ ነው የማስበው። ምክንያቱ ስናማረር ይቀነስብናል እንጂ ምንም የሚጨመርልን ነገር ስለሌለ ማለት ነው። እኔ እንደዚህ መሆኔ በዚህ አስራ አምስት ቀኑን እናንተ ጋር አለመምጣቴ ምናምን ምንም አልመሰለኝም ስላችሁ፣ ትንሽ አንዳንዴ አለመስራት ምናምን ያናድደኛል። ግን ያው የገጠመኝ ነገር የበእኔ ምክንያት ስላልሆነ አለማወቅ ስለሆነ እንደዚ ያን ነገር ያጋጠመኝ እንዲሆንብኝ ያደረገው ለኔ ሲምፕል ነገር ነው፣ ችግር የለውም ብዙም አላሳሰበኝም እና እና አንዳንድ ሰዎችም ያው እየተጨነቃችሁ ስለነበረ ነው። ዛሬም ይሄ ነገር ሳልነግራችሁ ቀጥታ ወደ ሌላ ቪዲዮ ብገባ ያው ትንሽ ይደብራችኋል፣ ትንሽ ምክንያት ያስፈልገኛል የጠፋሁበት ምክንያት ምናምን በሚለው ነው። እና ዛሬ መጣወት ለጹም ከገባ በኋላ ብዙ ቪዲዮ አልሰራውም። ጾም ከገባ በኋላ ሁለት ቪዲዮ ነው አንድ ቪዲዮ አካባቢ ነው ሰራውትና፣ ጾሙ እንዴት ነበረ ያው እስልምና ምናምን ተከታዮች አሁን ጨርሳችኋል? አንድ ቀን ወይ ሁለት ቀን ምናምን መሰለኝ የቀረው ለማንኛውም ለሄድ ዒድ ሙባረክ ነው የሚባለው ቤተሰቦች እኔ ብዙም አላቅምና፣ ለእስልምና ተከታዮች እንኳን ለባህላችሁ በሰላም አድርሳችሁ ብያለሁና ክርስትና እምነቱ ተከታዮችም መልካም ጾም እንዲሆንላችሁ ከዚሁ ካሁን ከዚህ ቪዲዮ ጀምሮ እመኝላችኋለሁ አሉ። ምክንያቱም ጾም ከገባ ጀምሮ ብዙም አልተገናኘንም። ብቻ ቤተሰቦቼ ትንሽ ስለጠፋሁባችሁ በጣም ይቅርታ መጠየቅ እፈልጋለሁ። አንዳንድ ሰዎች ደውላችሁ የተፈጠረ ችግር አለው ምናምን ያላችሁ ሰዎች አላችሁ። ነበረብኝ ነገር አልነገርኳችሁ፣ ግን ከኔ እኩል ተጨንቃችሁ ሳልነግራችሁ ለየጠፋሁበት ምክንያት አሳስባችሁ እኔ ጋር የደወላችሁ ሰዎች ምናምን አላችሁ እና እናንተን በጣም አመስገን እፈልጋለሁ። በጣም እምወዳችሁ ትልቅ ቦታ አለኝ እና ውጭም ያላችሁ ስትመጡ አንድ ቀን እንገናኛለን ብዬ አስባለሁ እና ያው ትንሽ ስለጠፋውን በጣም ይቅርታ መጠየቅ እፈልጋለሁ ለሁላችሁም። እና ትናንትና በሶፊ ቤት አይታችሁኝ የነበረ እና አንዳንድ ኮመንት ምናምን ስላየሁኝ ነው። እኔ የምታየው ራሱ ምናምን አልመሰለኝም በትንሹም ቢሆን ታይቷቸዋለሁ ብዬ አስባለሁ። አንዳንድ ኮመንቶች አይቻሉ አንድ ነገሮች ለማስተካከል ነበረ የሄድኩት አዲስ አበባ። ትናንትና ቪዲዮ ላይ ስላያችሁኝ ትንሽ ግራ ከገባችሁ ማለት ነው ድንገት እዛ ሲሄድ ሌላ ቀን ተናግሬ አዲስ ድንገት እዛ ስታዩን ግራ ከተገባችሁ ያው አንዳንድ ነገሮች ለማስተካከል እና በዚሁ በነገርኳችሁ ጉዳይ ነው የሄድኩት ማለት ነው። ያው በዚህ ሰሞን አንድ አራት ቀን ምናምን ጣቢያ ነበርን። ጣቢያ ስላችሁ ደግሞ ትንሽ ግራ እንዳይገባችሁ እና ፖሊስ ጣቢያ ገብተን ነበረ። በዚህ አራት ቀን ምናምን ውስጥ አራት ቀን ምናምን ከጣቢያ ትንሽ ተቀተን ወተናል እና ተቀተን ስላችሁ በሌላ መንገድ ሳይሆን ያው እኛ ባለማወቅን የገባ ነው አራት ቀን አራት ቀን ሶስት ቀን ከግማሽ ምናምን አካባቢ እዛ ቆይተናል እና አንዳንድ ማይቀረጹ ቦታዎች አሉና፣ ተሳስተን እኛ በስተት ማይቀረጽ ቦታ ላይ ቆመን ባገራውንዳችንን የመንግስት ቦታ ላይ አድርገን እየቀረጽን ነበርና ባለማወቅ ነው። እኛ ማወቅ ነው አንነበረም። ያንን ነገር ያደርግ ነው እና በሱ ምክንያት ብዙ ጣታ ብዙ መከራ ደርሶብን ነበረ። ያንን ነገር እያደረኩት የነበረው ምንም ነገር ሳላቅ ምንም ነገር ሳልረዳ ነበረ። ያው የማይቀረጽ ቦታዎች አሉ። ያው እናንተም ውጪ የሆናችሁ ሰዎች ወይም ኢትዮጵያ ውስጥ ያላችሁ ሰዎች ልትረዱ እንችላላችሁ። በሕግ የተከለከለ የማይቀረጽ ቦታ አለና እኛ ምንም ሳናቅ ቀጥታ ቪዲዮ እየቀረጽን ነበርና ያን ነገር እኛ ላይ ብዙ ጣጣ አምጥቶብናል። ብዙ ነገር ማለት ነው። ባስረዳችሁ እኔ ካጠገብ የሆናችሁ ብዙ ነገር ባስረዳችሁ ደስ ይለኝ ነበር። ምክንያቱም ረጅም ነው ታሪኩ። እኔ ባጭሩ ነው እንደዚህ ቁፍራ ልጨ እየነገርኳቸው ያለሁት በቤተሰቦች የምንጋሽ የምነማዘርም በጣም የተጨነቁበት ምክንያት ነበር በሰሞኑ የነበረው ማለት ነው። እና በሱ ምክንያት በማይቀረጽ ቦታ ቀርጸን እኛ ያው ቤተሰቦች እንድትረዱልኝ የሚፈልገው አንዳንዴ የማትረዱ ሰዎች አላችሁ ቶሎ ነገሮች የምታዞሩ ሰዎች አላችሁ። እና በራስ ስህተት ነው ምናምን ልትሉ ይችላላችሁ። ያው እኔ በቅ ቦታ ጠፍቶ አይደለም እኔ የምቀርጽበት የነበረው ቦታ ጠፍቶ አይደለም፣ ግን ባለማወቅ ነው ያንን ነገር የሰራሁት። ያው ማይቀረጽ ቦታም በመንግስት የተከለከሉ ቦታዎች አሉ፣ ያለ መቀረጽ ማለት ነው። በስተት ነበር ያንን ቦታ እየቀረጽኩኝ የነበረው። 15 ቀንም የጠፋሁበት ምክንያት አለኝ። 15 ቀን ሙሉ 17 ቀን ነው ምናምን፣ ብቻ በ16ኛው ቀን ነው አካውንቲን የተለቀቀልኝ። ብቻ ቪዲዮ እንዳለቀበት ምናምን ሼር ብቻ እንዳደረግ ነበር። ሼር እራሱ ድንገት የተመጣው ነገር ይምጣ ብዬ ነበር ዝም ብዬ ሼር ማድረገው። 15 ቀን ሙሉ ቪዲዮ ያለቀኩት 15ቱን ቀን ቪዲዮ እንዳለቀ ያው አካውንት የተይዞብኝ ነበረ። እኔ አይደለሁም ያዝኩት። ያው የሰራነው ስህተት የሰራነው ነገር እንደዚህ አይነት ነገር እንዲያመጣብን አድርጓልና፣ ያው ቪዲዮ እንዳለቅ ተብዬ በማስጠንቀቂያ ነው የወጣሁት አራቅ ምናምን በኋላ በማስጠንቀቂያ ነው የወጣሁትና ይሄንን አካውንት የተመለሰልኝ በብዙ መከራ ነው። በብዙ ነገር ነው የተመለሰልኝና አዲስ አበባ የሄድኩት በምክንያት ይሄ ነው። 15 ቀኑን ለማስለቀቅና እዛ ትንሽ የሚጨራረሰው ነገር ስለነበረ ነው አዲስ አበባ የሄድኩት። ያው እና ብርሽ እና እነ ሩታ እነ ዳኒ እና ብዙ ነገር ለፍቶልኛል። ለኔ ብዙ ነገር አድርገውልኛል። ይሄንን አካውንቴ ለመመለስ ማለት ነው። ፖሊስ ጣቢያ እንደወጣሁኝ ብዙ ነገር ሞክሬ ነበር። ያው ትንሽ ሙድ ልትይዙልኝ እና እንችላላችሁና ራሴንም እስከ ማጥፋት ድረስ ለመሞከር ለሙሙክር እያሰብኩኝ ነበርና ያው በመሀል ነበር እና አብራ ምናም ደውለው እዚህ ና እና ይስተካከላል እናም ሲሉኝ ነው ትንሽ ለመረጋጋት የቻልኩት። ምክንያቱም ያው ቤተሰቦች ብዙ ጊዜ የለፋችሁበት ነገር ስታጡት ትንሽ ልትናደዱ ትችላላችሁ፣ ያው ልትማርሩ። እኔ ደግሞ ያው በዚህ እድሜ እንደዚህ አይነት ነገር ሰርቼ ሲበላሽብኝ ትንሽ ያናደዳል እና ተስፋ የቆረጥኩበት ጊዜ ነበረ። እችን 15 ቀን አንዳንድ ሰዎች እያወራችሁ የነበረ እኔ ዝም ብዬ በቃ ችግር የለውም ለአውራቸው፣ እነሱም እንዳይጨነቁ ብዬ ነበረ ዝም ብዬ እያወራኋቸው የነበረው፣ እንጂ በጣም መጥፎ ጊዜ እና መጥፎ ነገር ላይ እያሳለፍኩኝ ነበር የነበረው በጣም የምወዳቸው ወንድሞቼ እና እናትና አባት በጣም የምወዳቸው ዛሬ በቃ ማመስገን እፈልጋለሁ። እናትና አባት እና በጣም ነው የምወዳቸው፣ በጣም ነው ማመስገነው። በቃ እኔ እንደውም ምንም አልሆንኩም። በቃ ማዘርና ፋዘርን ሳያቸው በቃ እኔ ምንም አልሆንኩም። በጣም ነበር በእኔ ምክንያት እና እየጨነቁ የነበረው። ጥሩ ሰው መጥፎ ሰው እኔ የለየሁበት ያው ጥሩ ሰዎች ከጎኔ እንዳሉ አሁን ነው የገባኝ። ተስፋም እንዳልቆርጥ ያደረጉ እነሱ ሰዎች ናቸው እና ጥሩ ሰዎች እንዳሉ ሁሉ መጥፎ ሰው በዛ ደግሞ ተቃራኒ አለ። ይሄ የህይወት ህግ ነው መጥፎ ሰዎች አሉ ሁሌም። እና እኔ ሰው እንድለይበት ነገር የሆነው ለኔ መጀመሪያ አካባቢ ነበር ትንሽ ልናደድበት ምናምን የቻልኩት። በአሁን ባውን ሰዓት ላይ ግን ያው ሰው ለይቼበታለሁ። ጓደኛዬ ማን እንደሆነ፣ እህት ወንድሞቼ ማን እንደሆኑ ለይቼበታለሁ ማለት ነው። ነገር መጀመሪያ አካባቢ ነበር ትንሽ የተናደድኩት ትንሽ በቃ በህይወቴ ተስፋ መቁረጥ የመጀመሪያ ጊዜ ነው። ቤተሰቦች ተስፋ መቁረጥ በህይወቴ የመጀመሪያ ጊዜ የገጠመኝ በዚህ ነገር ነውና ጥሩ ሰውንም መጥፎ ሰውንም እንድለይበት ነው ያደረገኝ። ነገር ብቻ ለሁሉም ነገር ፈጣሪ ዋና፣ በሰላም ይህንን አካውንት የመመለሱና በሰላም ወደ እናንተ ፊት መምጣቴ እሱም አንድ ነገር ነው። ያው ዋነር የሚያሳስበኝ ነበረ የቤተሰቦች ነበረ፣ ማዘር እንድታያት በቃ በጣም ነበር። እናንተ ራሱ መጥፎ ነገር ላይ ነበር የምትሆኑት። ቪዲዮም ብሰራ ምን ላይ ያለቀዋለሁ እያልኩኝ ቪዲዮ እየሰራሁላችሁ ነበረ ምክንያቱም የኔ ስሜንት እናንተ ላይም እንዲጋራ ቪዲዮ ብሰራ ምን ላይ ለቀዋሉ? ብዬ ነው። ያው እስካሁንም ቪዲዮ ያልሰራሁትና ድንገትም አዲስ አበባ የሄድኩት ይህን ነገር ለማስተካከል ነበረ። አብርሃም ሩታ ምናምን ከጎኔ ስላሉ ይሄ ነገር ሲገጥመኝ ቶሎ ብለው ነበረ እዚህ ናና እናስተካክልላለ፣ እኛ ይስተካከላል ከመንግስት ጋር የተያያዘ ስለሆነ እንደምታውቁት የመንግስት ነገር ዋናው አዲስ አበባ ላይ ነው ያለውና፣ አዲስ አበባ ምናምን ስታዩ ግራ የገባች ሰዎች ስላየው ነው እኮ መንት ላይ ምናምን ፈረንጅ እንዲያየት ምናምን ስትሉ አይቻለሁ። እኮ መንት ላይ ምናምን ግራ ከገባችሁ፣ አዲስ አበባ የሄድኩበት ምክንያት አካውንቴን ለማስለቀቅና በእኔ ጉዳይ ትንሽ ነገር ለመፍታታት ነበር የሄድኩት። ያው ብዙዎቻችሁ ቪዲዮ ለመስራት ሩት ታጋ ምናምን ነበር የሄድኩ ይመስላችሁ እና እኔ ሄድኩት የነበረው የራሴን ነገር ለመጨረስና አንድ አካውንት እንዲመለስ ነበር የሄድኩት። እሱን ነገር አስተካክዬ ወደ ብታጅራ ተመልሽ ያለው ማለት ነው። ያው ዱባይ ስለሆነ እኔ እዛ ባዶ ቤት ላይ ምንም አላረጉም። ምክንያቱም ከነሱ ጋር ለመሄድ ብዙ ነገር ይፈልጋል፣ ብዙ ነገር ያስፈልጋቸዋል ማለት ነው። ያንን ነገር ስላላስተካከልኩኝ፣ ያንን ነገር ስላልጨረስኩኝ ከነሱ ጋር መሄድ አልቻልኩኝ። ተመልሻለሁ ወደ ብታጅራ ያው ባዶ ቤት ላይ ብቻ ከመሆን ብዬ ወደ ቡታጅራ የተመለስኩት ማለት ነው። ብቻ እንኳን በሰላም አካውንት የተመለሰ ነው ዋናው ነገሩና እኔ ዋናው ሰላም የመሆኔ ነው። አራቅ ምናምን ትንሽ ያው እስር ቤት ምናምን ገብቼ ስለማላውቅ ትንሽ የሚጨንቅ ነገር አሉና ያን ነገር በህይወታቸው የሆነ ነገር መሞከር ስላለ እኔ ምንም አልመሰለኝም። ያው እንደነገርኳቸው መጀመሪያ አካባቢ ምናምን በህይወት የሆነ ተስፋ እንደመቁረጥ ነገር እያልኩኝ ነበረ። ብቻ ከሆን ከአጠገቤ ወንድምህት ምርጥ ወንድሞች፣ ምርጥ እህቶች በሶሻል ሚዲያም እንደዚህ የምታቁኝ ሰዎች ይደወላችሁ ምናምን ምን ሆናል ምናምን እያላችሁ ነበረና ያው ምርጥ እህትና ምርጥ ወንድም ጓደኛ እንዳለኝ አይቻሉ። ብቻ ሁላችሁንም ማመስገን እፈልጋለሁ። አካውንቴ እንዲመለስ ያደረጋችሁ፣ እኔ እስር ቤት ሆኜ እንዳልቀ ያደረጋችሁ ሰዎች በጣም ነው የማመሰግነው። ብቻ ካሁን በኋላ እናንተ ጋር ደስ በሚል ቪዲዮ ብቻ ቤተሰቦች አልቀርም በየሁለት ቀን በየሶስት ቀን እናንተ ጋር አልቀርም እና ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ በዚህ ቪዲዮ ቤተሰቦች አምሳ ሺህ መግባት አለብን እና ይህ ቪዲዮ ደግሞ ብዙዎቻችሁ ጋር ካልደረሰ እንዲደርስ ቤተሰቦች ሁላችሁም ሼር እያደረጋችሁ ለዚህ ቤት ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ለዚህ ቤት ተቀላቀሉን ማለት ነው። ብቻ ቤተሰቦች በቀጣይ ቪዲዮ እናንተ ጋር እንገናኛለን። እንደዚህ በሚል ቪዲዮ በዚህ አይነት ቪዲዮ ቤተሰቦች ባልመጣ ደስ ይለኛል። በአሁኑ ሰዓት ማለት ነው ካሁን በኋላ በዚህ አይነት ቪዲዮ ባልመጣ ደስ ይለኛል። ብቻ በቀጣይ ቪዲዮ እስክንገናኝ ቤተሰቦች ደህና ሁኑልኝ ቸው